በኤርትራና በኢትዮጵያ የጦር ጥላ ስለማጥላቱም በስፋት እየተነገረ ነው። ለሁለት የተከፈለው የትግራይ አመራሩም አንደኛው ጽንፍ ከቀደምና ከአሁኑ ወንጀሎቹ ተጠያቂነት ለማምለጥም ከኤርትራ ጋር እየሰራ እንደሆነም ተነግሯል። እኛም በጉዳዩ ዙሪያ ዝርዝሩን ተመልክተናል። ከኢሳያስ ወገንም ጠቅላይ ሚኒስትር አብይ አህመድን ማስወገድ የሚፈልጉ እንዳሉም ሰምተናል። በጉዳዩ ላይ ዝርዝር መረጃም የምናደርሳችሁ ይሆናል። በማንኛውም ቅጽበት ጦርነት ሊነሳ ይችላል ለሚለው የጀኔራል ጻድቃን ገብረትንሳኤ የኤርትራ መንግስትም ምላሹን ሰጥቷል። በመረጃ ሰዓታችን ዝርዝሩን ይዘናል። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞነኛ ወቅትውና ትኩስ መረጃዎችን ይዘናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ዘላቂ የሆነ ቤተሰብነትን ከኛ ጋር መስርቱ። ትኩስና ፈጣን መረጃዎችም በፍጥነት እንዲደርሱ ያደርጉ እያልን ወደ ዛሬ ቀደም መረጃችን አለፍ ጻድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስም ከቀደምና ከአሁን ወንጀላቸው ተጠያቂነት ለማምለጥም ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሀት አመራሮች መካከል ያለው ክፍፍል በቀለጠበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ለመሩ እንደሚችሉ መስማት የተጀመረው ጀነራል ጻድቃንም ይህንን የህወሀት ክፍፍል በመጥቀስም ከፕሬዝዳንት ፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውንም ጠቁመዋል። በጦርነቱ ማዕከላዊነት የምትሆነው በጦርነቱ ማዕከላዊ የምትሆነው በደንብ የስልጠናና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉ አክለዋል። ጀነራል ጸርቀን ትግራይ ከዚህ ጦርነት ምራቅና ሰላም እንዲሰፍን እንደምትሻም በጽሁፋቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚሻም ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑንም ጀነራል ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልን ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢዋ ፖለቲካ፣ ታሪክና ባህል አንጻር ስጋት ውስጥም እንደሆነች የተናገሩ ጀነራል ጻድቃን የእኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናልን ብለዋል። ሆኖም ግን መሪዎቹ ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውንም በጽሁፋቸው አስተጋብተዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያ ኤርትራ መካከል በግልጽ የሚታይ መቃቃር አለ። የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ታዲያ ከዚህ ጋርም ተያይዞ የኤርትራ መንግስትም ምላሹን ሰጥቷል። ይህም የኤርትራ ምላሽ ለጄኔራል ጻርቃን ግብረ ትንሳኤ እንዲህ ሲል ሰጥቷል። ጄኔራል ጻርቃን በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸው ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ዛሬ ምላሻቸውን እንዲህ ሲሉ አስፍረዋል። በመልሳቸውም ያሰፈሩት የመጀመሪያው ነጥብ ጀኔራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይም ሀሳብን በኃይል ወደ ኢትዮጵያ ስለመጠቅለል ጀኔራል በራሳቸው አንድ በት የተናገሩትን አስታውሰዋል። በሁለተኝነትም ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ለኢትዮጵያ በሀሳብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበረም አቶ የማነ ሲቀጥሉም በኢትዮጵያና ና ኤርትራ ጦርነት ወቅትም ኢትዮጵያ ሀሳብን ለመጠቅለል እድሉን ባለመጠቀሟ ጀነራል ጻርቀን ተቆጥተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሷል። የዚህ የትናንትና አስተያየታቸውም መነሻው የአዞምባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ ይማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን የሚፈጥር ስሌት አካል ነውም ሲሉ ነው የኮነኑት።